ሰላም ለእናንተ ይሁን፣ ቤተሰብ እንኳን ደህና መጣችሁ። ሸር አመሰግናለሁ። ምኑ ነው ጥቁር ጥቁር ነው? ህቴ ብለሻል። ምኑ ነው ጥቁር? ስክሪኑ ጥቁር ነው እንዴ? ባክሽ፣ ስልኬ የተበላሸብኝ፣ ግራ ገብቶኛል። በይሰማል ስክሪኑ ተቃጠለ አንደኛው ስልኬ። ይሄንኛው ደግሞ ቪዲዮም አይሰራም። እንደገና ሲቀጥል ደግሞ ሊብ ላይ ብዙ ያቆየኝ በራሱ ጊዜ ገልብጦ ያስወጣኛል። እና እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ሰላም ብያለሁ። ሁላችሁም ሰላም ናችሁ ወይ? ይብዛ። እንኳን ደህና መጣችሁ። ትናንትና ስክሪኑ እንዳለ ድብና ላ ደነኛው ስልክ ላይክ ሼር፣ አልጠቆረም ጠቋራም ረ እዮባዬ፣ እንዴት ነሽ ማሪ? ደህና ነሽ? አይ ይቅርታ ሼር አድርጌ ስመለስ ደህና ነው። ተናፍቀሻል እንዴ የጠፋሽ እኮ ምን ላድርግ ብለሽ ነው? ደህና ነሽ? እግዚአብሔር መስገን። እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ፣ ውዶች የማሩት በምንድን ነው የገባሽ፣ ዋለቻው? ሰዓዲ ወልከም ገባቸው አንደኛው ማይረባ ዝም ብሎ ማይረባ ሰው ነበረኛ። በአንደኛው ገባ ምን ላድርግ። ቪዲዮ ራሱ አይሰራም። ይሄ አሁን ገባሁበት ማለት ነው። ቪዲዮ አይሰራም። ግን አንዳንድ ጊዜ ዝም ብዬ የምዞርበት ምናምን የሆነኝ ነበረ። ትናንትና ዲብና አላ ደህነኛው ተቃጠላ ስክሬኑ እንዳለ ብዥ ብዥ ብሎ ልምን ያለው አይበራም ምናምን እንደማደርግ አላውቅም። ፈጣሪ ወቅም

እዛ ነው አልተመቸኝም። እንዲህ ብለ የምራሱ ጠዋት ላይ አልገባሁም። ጠዋት ጠዋቱ ላይ ገባ ነበር አለሁ። ቀቢኝ እንዴት ነው መቀባሽ? ማንድ ስልኪ እንዴት ነው መቀባሽ? አንቺ ያው አለቀለም። ቀለም አትቀማጭም። በርግጥ ግን ይረብሻችኋል። አይናችሁን አይናችሁን እኮ ይረብሻችኋል። በዚህ ገብቼ የቀባሉ ቀባሉ እየስደ ነበር ሰአሊ ለራሴ ተናድጃለሁ። ቀብኝ እና ንዴትሽን በእኔ ልትወጩ ነው? እንዴኔ አላውቅበትም፣ የምሬን አላውቅበትም። የሰው ቤት ከተተኝ ይቅርባችሁ። ትን ከተተኝ ባክሽ፣ አረ ይቅርባችሁ፣ ተይኝ ባክሽ። እና ንዴትሽን በእኔ ልትወጭ ነው ባክሽ? እዛው በሌላ ጊዜ በሌላ ጊዜ አጋባቢን አስተካክዬ በንትን ስገባ፣ በዛ በማይንሸራተተው ስገባ፣ በዛ ላይ በቀባት ትችላለሁ። እንዴ፣ ሰው አይረብሽም ግን፣ አሁን በዚህ ሰው እንትን ይላል። ይቅር ይቅርሽ፣ ይቅርታ የቱ የቱ ብሽ ውስጥ ግቢ ያላለችም። ይሄው ገባው እኮ ቲ ውስጥ ብገባ ሌላ ሰው ቤት ነው ያሸራተተ የሚወስደኝ። ይሄው ገባው። ግን ጨለማ ነው የሚሆንባችሁ። ይሄው ብዥ ብዥ ነው የሚለው። አንቺ ከንቱ ግን ምንድን ይሻልሻል? ይህ ስልኬ ግግም ያለ ነው። ራሱ አይቀባም ያላልኩበት ቦታ ነው የሚሄደው። የምሬ ነው ሰዓዲ እኔ ስልኬ ተበላሽቶ ያልኩ ማይረባ ስልክ ነው ያዝኩት። ምንድነ ቀብኝ አንቺ ከንቱ የሆንች ልጅ ስራ ትኳሰጭኝ የሚያጉት ከንቱ ቀብች ስለተገላገልኩ ይሄው አየሽው አየሽው፣ ስልኬ እንዴት እንደሚሆን እና አንቺ ልጅ ምን ይሻልሻል? ምን ላድርግሽ? ምንድን ነው የገባሽ? ምንነው ምንነው? ምታዳርቅኛ ደግሞ ለራስሽ ተጣጋ። ዝም በይኛ ታክሲኝ አገባቢ እንቢ አለኝ እኔ ስልክ በዝህ እንዲሁም ጭራሽ አላውቅበትም እና ተይኝ እባክሽን ፒኑን ፒን ቱ እንዴት ነው የምትይኝ ይቅርብን ቀለሙ እኔ እኮ ይቅር ነበር ያልኳት ወልድሽ የሆነች ከንቱ በቃ አመዳም ሆና መቀመጥ አትችልም እኔ እኮ ፈርዶብኝ ያነሳው ባላነሳውስ ምን አለበት

አልወጣሽም እንዳላለችም ትየት ነው መወጣ ትየት ልውጣ። ሰላም ቦረናየ፣ ሰላም ሽብዛ ማሪ እንዴት ነሽ? እንኳን ደህና መጣችሁ። ቀባሽም አዎ፣ በስንት መከራ ነው በስንት መከራ የምሬ ዩ መሄደው ስልኬ እንዴት ነው የሚሆነው? የትን የገባሁት አሁን እንዲሁ ሳዲ ነፍስሽ ይማር እኮ የምር ቤተሰብ ይቅርታ አድርጉልኝ። እሺ በደላ ጊዜ ትቀባላችሁ። ሰላም ጦዬ መአሬ መአሬ እንኳን ደህና መጣች። መሰከሩ አለሁት ስራ ላይ ነኝ። አመሰግናለሁ ማን ነው ይሄ ሰዓሊና እኔ ምን አውቅልሻለሁ እኔ ምን አውቅልሻለሁ ማን እንዲሆነ ምን አውቀው ዩቲዩብ ላይ እኮ ነው የመጣብኝ ተንሸራቶ በቪዲዮ ተንሸራቶ ማለት ነው ይሄ ምን አለው ኑሩሌ ቤተሰብ እኔ ታውቀዋለሁ ማን ይሁን ማን እንትኑ እኮ ነው ሾርት ላይ ዩትዩብ ላይ ሾርት ላይ ተንሸራቶ ሄዶ ነው አታየውም ይኸው የቀባልሁ ብዬ ማለት ነው። ተንሸራቶ ም አለ ችግር የለውም። እሺ አመሰግናለሁ። አንቺ ከንቲ ኮርማይች ዝም አልልም፣ ያው ዝም አልልም። ምን ይሻለ ተመካከሩ አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አስራ እርስ በራሳችሁ ለሁሉም መልካሙን ለማድረግ ትጉ አንደኛ ተሰሎንቄ ምዕራፍ አምስት ከቁጥር አስራ አምስት እርስ በርሳችሁ ተመካከሩ እንዴት ነሽ? እንዴት ነው የገባሽው? እንዴት ሳዲ ያምሻል። እንዴት ነው የገባሽው ማለት ምን ማለት ነው? በሚንሸራትተው ነው የገባው። ቆዩ አልገባኝም። አንቺ ሁሌም እንደምገቢበት ነው። የሁለት ቀን ብቻ ሆነሽ ቀረሽ። ችከንቱ ምንድነው ዘድዬ፣ እንኳን ደህና መጣሽ። እኔ ሰአድ የምትሆንም እየገባኝ አይደለም። እንዴት ነው የገባሽ ማለት ምን ማለት ነው? በምንሸራተተው በምንሸራተተው አይደለም እንዲ የሚባለ የምንድን ነው ስሙ። ትክክል አይደለም ማለት ትክክል አይደለም ማለት ምን ማለት ነው?

ማን ነው መቀባት? እሺ ታውቃላችሁን? የዛሬው አከባቢ እንዴው እንደ አዲስ ሆነብኝ፣ ግር ነው ያለኝ። የምሬ ነው የምላችሁ። ከከ ቁጭ በይ። ማንን ነው መቀባት? አንቺ ሳዲ፣ አንቺ አሁን ተቀባሽና፣ ክላስ በካሜራ መልክ ነው የገባሽው። እናንተ እየዋ እንደው ምን ይሻላል? ቻናሏ አዲስ ነው። እኔም እስካሁን አልታየኝም። እሷ ግናለች ወይ? እናንተ ማነች? አንቺም ግራለሽ እንዲያገባሪ ቆይ፣ እንተ ደግሞ ምንድን ነው? አባይ ናት ፍቅር እያንቺ ነው እንደምቀባሽ። እንዲሁም ሰዓት ጨረስ ነው፣ ለደቂቃ እኮ የቀራል። ምን ትላላችሁ? የት ነሽ ኤዶም? እንዲሁ ጌታዬ ሆይ እኔ እንጃ ምን እንደምላችሁ አላቅም። አራ አይደለም። አምላኪ ሆይ እርዳኝ። ምን ይሻለኛል? ይሄ ወጥቻለሁ። እንደውም ተገላገላችሁ፣ ወጣሁ አይደለ አስወጥቶኛል?

አለ ሸረ ሌላ ቤት የገባው እኛ መሰለ። ወይኔ ናንተ ኦፍ በሉ። እንግዲህ እንለውጣ ታውስ እኔ የብሬ ነው የምላችሁ እንዴት እንደምሆን አላውቅም። ስልክ ስለምገዛ ድረስ እና ስልኩ ጭምር ነው የነቀዘ ነው። እሺ ለዛ ነው እንደ አዲስ ነው የሆነብኝ። ስገባም ራሱ ብዙን ያለፋኝ እምቢ ብሉኝ እንዲሁም እንደ አዲስ እንደ ገብቼ እንደማላቅ ነው የሆንኩት። ምን አሮጠሽ፣ ቀስ በይ። እኔ መስኞች ለራሱ ነው እኮ ስልኩ ለራሱ ነው ማያገለግል ነው። እንዲሁም የወደቀ ስልክ አንስቼ ነው እኮ ሳዲ፣ ተይኝማ። እና በሉ አመሰግናለሁ፣ አብራችሁኝ ስለቆያችሁ እግዚአብሔር ያክብርልኝ። መልካም ቀን ተመኘውላችሁ። ሰላም ዋሉ። እናመሰግናለን። ቻውሺ ቤተሰብ የተለየ ነው አገባቢሽ። ምን አሮጠሽ? ሰአድን የአገባቢት ለየት ብሎ ይሁን አልተለየም። አገባቢ እንዴ በመንሸ በሚሸራተተው እንደምገበው ሁልጊዜ እንደምገበው ነው የገባሁት። ግን ይሄ ስልኩ በዚህ ገብቼበት አላቅም። ጭራሽ ቪዲዮም አይሰራልኝም። የወደቀ ነበር እና አሁን ተራ ስላለ የቪዲዮም ስለሌለኝ የተሰራ እስቲ ለሞክረው ታስገባኝ አልኩና አይዞሽ፣ ያጋጥማል። አዎ ማሬ እና ለወጣ ነው። ሁላችሁም አመሰግናለሁ። ኧረ ሰአሊ ወይዬ ወይዬ፣ ምስጢረኛ የጽጌ አመሰግናለሁ። ለወጣ ነው ግን ለወጣ ነው። እሺ ጽጌ አመሰግናለሁ ስለመጣሽ፣ እና እንዳዲስ ነው የሆነብኝ ስገባም እራሱ አልፍቶኛል።